የተሰኘው ፕሮግራማችን ነው። በተከታታይ ክፍል እንግዲህ የበርካታ ሰለፎቻችንን ንግግር ተመልክተናል። እንሻላህ ዛሬም ደግሞ የሌሎች ሰለፎቻችንን ንግግር እንመለከታለን። ሰዓት በፈቀደ ማለት ነው። እንሻላ ያዕቁብ ብን ዩስፍ አልሐነፊ የሚባለው ሰው ይላል። በለገና አና አላህ ተባረከ ወተዓላ የቁል አላህ ተባረከ ወተዓላ እንዲህ ይላል አለ

አፎቻችሁ ከንፈሮቻችሁ ይደርቃል። የሰው ልጅ ሲጾም ከንፈሩ ይደርቃል። አኒል አሽሪበቲ ከመጠጥ ምክንያት ከመጠጥ በመቆጠቡ ምክንያት ወጋረት አዕዩንኩም ዓይኖቻችሁም ደግሞ ጎድጉደው ነበረ። የሰው ልጅ ሲረባው ሲጠማው ይጎደጉዳል። እነሱ ደግሞ አላህ ዘንድ ለመወደድ ጾምን ያዘወትሩ ስለነበረ አይናቸው ይጎደጉዳል። ወጀፈት ቦጦንኩም ሆዳችሁም ደግሞ ምንድን ነው ኮምፒውተር ይላል፣ በጣም ይታሰራል በመራብ ምክንያት። ከዛ ምን ይላቸዋል? ኩኑ ልየውመ ዛሬ ሁኑ እስኪ ይላቸዋል፣ ፊ ነዒሚኩም በኒዕማችሁ ላይ እንደፈለጋችሁ ሁኑ ይላቸዋል። ወተዓጠው ልከእሰ በፊማ በይነኩም፣ ኩባያዎቻችሁን ደግሞ በመካከላችሁ እየተቀባበላችሁ ጠጡ ብሉ ይባላሉ። አላህ ስብሓነሁ ወተዓላ

ሁሉም ኢባዳዎች በሚባል ደረጃ በመስራት ይታወቃሉ። መደበቅ አይችልም። ለምሳሌ አንድ ሰው ሰደቃ ቢሰጥ አልአቅል አልአቅል ሰደቃ የተቀበለው ሰውዬ ያየዋል። ቢደበቅም ምን ቢልም ማለት ነው ወቀለ እየስለመ ማ የظሀሩ ሚንሁ ሰውቡን ቢኸላፍ ሰውም መደበቅ አይችልም። በቃ በመታየቱ የማይቀር ነገር ነው ከጾም ውጪ ማለት ነው። ጾምሳ። አንተና አላህ ስብሓነሁ ወተዓላ ብቻ ናቸው የምታውቁት፣ መጾምህን ማለት ነው። ሌላው ዒባዳ ስትሰግድ ሰው ያያሃል፣ ስትሰድቅ ሰው ያያሃል፣ ስትቀራ ሰው ያያሃል። ብትደበቅ እንኳን ማለት ነው ሰዎች ሊያዩት የሚችሉት ነገር ሊሆን ይችላል። ሰውም ግን አንተ ራስህ ካልተናገርክ ዛሬ ጾመኛ ነኝ፣ ጾሜ ነበረ፣ ዛሬ ጾሙ በጣም ከብዶኛል፣ አልቻልኩትም የዛሬው ጾም እያልክ ራስህ ለሰዎች ካላወራህ በስተቀር ከደበከው መደበቅ የሚችል ነው። እንደ ሌሎች የዒባዳዎች አይደለም ማለት ነው ጾም። ስለዚህ ጾማችንን በጣም በጣም ልንደብቀው ይገባል ማለት ነው። ምክንያቱም ሒሳቡን በእኛና በአላህ ስብሓነሁ ወተዓላ ብቻ መካከል እንዲሆን ስለሚፈለግ፣ ሌሎችም ዒባዳዎች እንደዛው ናቸው ለነገሩ አላኩል ሀል የምንሰራቸውን መልካም ነገሮች መደበቅ ይኖርብናል። ጾም ደሞ ከሌሎቹ የመደበቅ አቅሙ ከሌሎቹ የተሻለ ነው እሚል መልእክትን ያስተላለፉት። ኢንሻአላህ የሌላች ሰለፎችን ንግግር ደሞ በቀጣዩ ክፍላችን እንመለከታለን። ለአሁኑ እዚህ ላይ እናቁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ